አንደኛ ወረቀት ከሷ ለማግኘት ፈልጎ ነው። ሁለተኛ ደግሞ አሜሪካ እንድታመጣ ፈልጎ ነው። ሶስተኛ ደግሞ ለገንዘባ ፈልጎ ነው ነው የተባለው። ሀበፔፐር ወረቀት አለ ገባሽ? የአንደኛ ወረቀት ፈልጎ ነው የቀረባት። ይህን የሚሉት ሰዎች ናቸው አይደል? ላይክ ወዜሮ ቲናም ትላለች። ሁለተኛ አሜሪካ እንደምት ኦኬ። ቆይ ሰዎች ናቸው የሚሉት። ዴዚ ግን ይህንን አምና አንተ ላይ ተለውጣብሃለች። ኖ ነቨር። ለህዝቡ ላስረዳን ያልኩት እንጂ ለዴዚ እኮ ላል ሆል ማለት ሰው እናንተን ለመለከት በጣም ብዙ ነገር ሊ ይችላል እሷ ምንም አይነት ነገር ገንዘብ ሰተሹ ታውቂያለሽ ወይ ብዬ ጠይቂያታለሁ። ቅድም ለምን ሀቢባ ለምንድነው ማትመክሪያት? ተይ ማትያት አንቺ ሴት ልጅ አለሽ ወይ አይደለ ምናምን እያሉኝ ኮመንት ላይ ምን አልኳትኝ? አንቺ ገንዘብ እኔ የምመክረው ሴቶችን ወንድ ልጅ ለገንዘብ ብሎ የቀረባችሁ ገንዘብ የሚጠይቃችሁ ወንድ ራቁ እያልኩ ነው የምመክረው ማያ የማይወዳችሁን እንግዲህ፣ አንድ ሰው ይወደኛል አይወደኝም በምንም ላቅ አልችልም። እሱ ፈጣሪ ብቻ ነው የሚያውቀው። ግን የማያከብርሽ ከሆነ አንድ ወንድ ገንዘብ የሚጠይቅሽ ከሆነ አብረሽ እንዳትሆን እያልኩ ስለምመክር በዛ ስለሆነ ነው የምታወቀው። ቲክቶክ ላይ አንቺ ሰውን ሌሎች ሴቶችን ትመክር የለ ወይ ተይ ብለሽ ለምናት መክሪያትም አሉ ሲሉን፣ ተይምላት የማያከብራት ከሆነና ገንዘብ የሚጠይቃት ከሆነ ነው አልኩኝና ጠየኳት። ያከብረኛል ገንዘብ አልሰጠውም ሰጥቼው አላውቅም ጊፍት ነው ሰጥችጉዳይ ገንዘብ ሰጥቼው አላውቅም አለች። ስለዚህ ሪሌሽንሽ ናችሁ የእናንተ ግንኙነት በገንዘብ ላይ የተመሰረተ ካልሆነ ሀቢባ የአንድ ነገር እዚህ እጨምርለሽ በገንዘብ ጉዳይ እኔና ደዚ ተነጋግረን አናውቅም፣ ገባሻ ምክንያቱም እሷ ያለችበት ጥሩ ሀገር ነው ኦፍኮርስ እንደ ስዊዘርላንድ ባይሆንም ጥሩ አገር ነው። እዚህ እኛ ሀገር ግን እንደዛ ምባል ነገር ስከፈለከው ድረስ አመት መማር ትችላለ መንግስትም እንደ አባት እንደ እናት ሆኖ እንትን ያደርጋል። እንደፈለገው ድረስ ማለት ነው። መስራት ከፈለግህ ፓርት ታይም ትሰራለህ። አሁን ፓርት ታይም ትሰራለህ በትንሽ ሰዓታቶች ማለት ነው። በቀደም እና እኔና ልጅ ደግሞ ስለ እንትን ስለ ገንዘብ አውርታ ፊት የተባለው ደግሞ አንድ አንበሳነች ነው የሆነ የሆነ ትንሽ እንትን ተፈጥሮ ነበርና ከዛ ታርቀን ምናምን ጥሩ አንፍሽትን በዛ በዛ ነው። አንድ አንበሳ ነው የላገች ኦፍኮርስ እኔ ብያታለሁ። ላይክ ተፈለገችም እንኳ አሁን አሁን እዚህ ያለው አዎ እፈልገዋለሁ ብሬን ካለች ታውቂያለሽ፣ አንበሳ ሀፍ ነው የሚወርደው ያ ሰጣ አምሳ አምሳ ይቆርጥዋል። ትታለች። እኔ ጋር አልቆርጥላትም። ተፈልገች አሁን አሁን አራት ምሳ አድርጌ መመለስ ይችላል። አሁን እዚህ ያለው ክማት አንዴ ካማ ከጂት አንዴ የገንዘብ ችግር ኖሮኝ አያውቅም። የገንዘብ ችግር ኖሮኝ አያውቅም። በጨራሽ ደበሽ የወረቀት ችግር ኖሮኝ አያውቅም የሀገር ችግር ኖሮኝ አያውቅም። አሜሪካ የሚሄድ አልፈልግም። ዲዚ ስንት ጊዜ ነው የነገርኩት? አሜሪካ ሄደ የመኖር አላማ የለኝም። ገባሽ? ሰው ሁሉ ጊዜ ነው የምናገር። ቤተሰቦች በሙሉ በዚህ ነገር ተስፋ ቆርጠው ትተውታል። ብዙ ቤተሰቦች አሉ አሜሪካ ላይ በዚህ ነገር ተነጋግረው ተስፋ ቆርጠው ትተውታል። ጠይቀውኛ ገባሽ? ድሮ እዚህ ሁለትን ያለ ነው እኛ ወንድምና ሁለት ወንድሞች አለን። እዚ ገር እ ጀርመን ሀገር ይኖራል ትልቅ ወንድም፣ እኔ ደግሞ እዚህ ይኖራል። አጎቶቼ ምናምን ደግሞ ሁሉም አማሪ አሜሪካን ነው የምናርተው። ወዲዛ ይሉ ነው። እኔ ስዊዝን ትቼ መምጣት አልችልም አልፈልግም አልኳቸው ገባሽ። ለሁሉም ማብራሪያ እንዲሆን ነው ያመነ ማመን ይችላል ያላመነ የግድ ህዝብን ለማሳመን ብዬ እንትን አልደክም ገባሻ ገንዘብ ለገንዘብ ብለው ይፈልጋል። ደግሞ ዲዚ ስራ የላትም። ገባሽ ሁለታች ሁለት ሁለታችን ምን እና ዲዚ ለገና ወጣቶች ነው። ቢፈል ቢል ለሚቀጥለው አላውቅም። በአሁኑ ልን ግን ኦፍ ኮርስ ወዳታሉ፣ አፈቅራታሉ። ብዙ አላማዎች አሉ። ለሚቀጥለው ደግሞ ፈጣሪ ያቃ ሰርተን ሰርተን እንድንለወጥ እንፈልግልኝ እንጂ እሷን ብር ለመጠቀም ፈልግልኝ አይደለም። ገባሻ